ሰላም ጤና ይስጥልኝ ሁዴ አራተኛ ክፍል ተማሪዎች በዛሬው ክፍል ደግሞ ምዕራፍ ሰባት እና ጠርጠጠር ያሉ ወይም ደግሞ ለማስታወስ የሚጠቅሙን በትናንቱ ቪዲዮ ምዕራፍ አምስት ና ስድስትን አይተናል። ዛሬ ደግሞ ሰባት እዚህ ላይ ተግባር ላይ በሚሊሜትር እና በሳንቲሜትር መካከል ያለው ልዩነት ምንድን ነው? ዝምድናውስ ምንድን ነው ሲል እንግዲህ ልዩነታቸው ሚሊሜትር ትናንሽ ነገሮችን መለኪያ፣ ሜትር መካከለኛ እርዝመት ያላቸውን መለኪያ። ለምሳሌ አሁን በምሳሌ ባስረዳችሁ ሚሊሜትር እንደ እርሳስ ጫፎች ያሉትን እና እንደ ስሪንጅ እና የመሳሰሉትን በጣም ትናንሽ ነገሮችን የክኒን ሳይዞችን ሊሆን ይችላል። ሜትር ከአንድ ሰፈር ወደ አንድ ሰፈር ያለውን ርቀት ወይም ደግሞ የኳስ ሜዳን ርዝማኔ፣ ወርድ ኪሎ ሜትር አንድ ከተማ ወደ ሌላ ከተማ ማለትም ረጅም ርቀትን መለኪያ ነው። ያላቸው ልዩነታቸው ማለት ነው ዝምድናቸው። እንግዲህ ሚሊሜትር ወደ ሜትር አንድ ሴንቲሜትር አስር ሚሊሜትር ነው። ከሜትር ጋር ስናዛምረው ደግሞ አንድ ሺህ ሚሊሜትር ይሆናል። ሚሊሜትርን ከሜትር ጋር ስናዛምደው፣ ሴንቲሜትርን ከሜትር ጋር ስናዛምደው ደግሞ አንድ ሜትር መቶ ሴንቲሜትር ነው። እሺ ወደ ሁለተኛው ጥያቄ ስንሄድ በሳንቲሜትር በሜትር እና በኪሎ ሜትር መካከል ያለው ዝምድና ምንድን ነው? ተመሳሳይ ነው ከመጀመሪያው ጋር ዝምድና ቻው እንግዲህ ሳንቲሜትርና ኪሎ ሜትር ጋር ያለውን ብቻ ሜትርን ከኪሎ ሜትር ጋር ስናገናኘው አንድ ኪሎ ሜትር አንድ ሺህ ሜትር ነው። ይሄ ነው በሳንቲሜትር ሶስተኛው ተመሳሳይ ስለሆነ አልፈዋል። ወደዚህኛው ሶስተኛው ጥያቄ ላይ ስመጣ ይሄ ደግሞ ምን እንድታስታውሱ ነው የሚረዳችሁ ከአንድ መስፈሪያ ወደ ሌላ መስፈሪያ መቀየር ማለት በመጀመሪያ ሁለት ነገሮችን ማስታወስ ይኖርባቸዋል። ወደ ስራ ከመግባታችሁ በፊት ብያቸዋለሁና የመጀመሪያው ነገር ምንድን ነው? ያላቸውን ዝምድና። አሁን ሁለተኛው ነገር ከትንሽ ወደ ትልቅ መስፈሪያ ነው ወይስ ከትልቅ ወደ ትንሽ መስፈሪያ ነው የምቀይረው? እሱን መለየት ይኖርብናል። ከትንሽ ወደ ትልቅ ከሆነ ምንድን ነው ማድረግ ያለብኝ? ማብዛት ነው ማካፈል ከትልቅ ወደ ትንሽ ከሆነ ማብዛት ነው ማካፈል ከትንሽ ወደ ትልቅ ከሆነስ ማብዛት ነው ማካፈል የትኛው ነው የሚሆነው የሚለው እና ያለ እና አሁን ለምሳሌ ሶስተኛው ላይ ወደ ግራም ቀይሩ ነው የሚለው ወደ ግራም እንግዲህ ግራም ከማን ጋር ነው ሀ ላይ ኪሎ 12 ኪሎ ግራም የሚላለን ኪሎ ግራም እና ግራም ስናያቸው ከኪሎ ግራም ወደ ግራም ነው የምንቀይረው። ኪሎ ግራም ወደ ግራም ስንቀይር ወደ ትንሽ መስፈሪያ ነው የምንቀይረው። ስለዚህም ማብዛት ይሆናል። አንዴ ነው ማብዛት ከሆነ እንግዲያውስ በስንት ነው የምናበዛው? አሁን ማብዛት ከሆነ እንዲህ ላድርግ። እንግዲህ አስራ ሁለት ሲባዛ ሊካፈል ሳይሆን ሲባዛ ወደ ትንሽ መስፈሪያ ስለሆነ ምቀይረው። አሁን በመቀጠል ያላችሁ ኪሎ ግራም እና ግራም አንድ ኪሎ ግራም አንድ ሺ ግራም ነው። ስለዚህ በአንድ ሺ አበዛዋለሁ ማለት ነው። አንድ ኪሎ ግራም አንድ ሺ ግራም ይሄው። በዚህም መሰረት አስራ ሁለት ሲባዛ በአንድ ሺ አስራ ሁለት ሺ ይሆናል። ጨረስኩ። እንዴት አይነት መሰላችሁ? ያላችሁ በዚህና በዚህ መካከል ደብበሩ ግራም አለ እዚህ ጋር፣ ከዛ ኪሎ ግራም አለ። እሺ ከዚያ ኩንታል አለ። አሁን እያችሁ ይችንና ይችን ነው ያገናኛቸው። አሁን ሶ መጀመሪያ ይሄንን ኩንታልን ወደ ኪሎ ግራም ልቀይረው ማለት ነው። ወደዚህ ካመጣሁት በኋላ እንደገና ከዚህ ወደዚህ ይመጣለሁ። እሺ፣ ስምንት ኩንታል ወደ ኪሎ ግራም ስቀይረው፣ ኩንታል ትልቅ ነው ከኪሎ ግራም አንጻር፣ እና ማብዛት ነው የሚሆነው። ስምንት ሲባዛ አንድ ኩንታል ስንት ኪሎ ግራም ነው? መቶ በመቶ አበዛዋለሁ። በመቶ ሳበዛው ስምንት መቶ ሆነልኝ። ስምንት መቶ ምን ኪሎ ግራም ሆነልኝ? በጣም ጥሩ። ስምንት መቶ ኪሎ ግራም ከሆነልኝ እንግዳስ ስምንት መቶ ኪሎ ግራምን ወደ ግራም ልቀይር ነው። ሶ ወደ ትንሽ ስለሆነ ሲባዛ ነው። አንድ ኪሎ ግራም ስንት ግራም ነው? አንድ ሺህ ግራም ነው። በአንድ ሺህ አበዛዋለሁ። ምን ሆነ ማለት ነው? ስምንትን ልጻፍና እዚህ ሁለት ዜሮዎች አሉ። ሁለት ዜሮውን አስቀምጣለሁ። በአንድ ሺህ ሳበዛ ሶስት ዜሮዎች ናቸው። ሶስት ዜሮ በቀጥታ መጨመሩ። ሶ አንድ ወደ ሶስት ቆጥሬ እዚህ ጋር ቆማ ስምንት መቶ ሺህ ግራም ሆነ ይችን እንድታዩት ነው እዚህ ጋር ሌላው ለየት ያሉ ለየት ያሉ ነው ብያችኋለሁ አይደለ እዚ ላይ ይሄ ይብቀኝ ማለት ነው የሚከተሉትን ወደ ሊትር ቀይሩ ይሄ ደግሞ ፈሳሽ ነገሮችን ሲሆን ነው እንጂ ተመሳሳይ ናቸው አሁንም እዝች ጋ ስመጣላችሁ ሁለተኛው ሀመርሃ ላይ ስመጣ ጋሎን ጋሎን ነው ከጋሎን ወደ ወደ ሚሊ ሊትር ነው እንጂ አሁን እዚህ ጋር ሚሊ ሚሊ ሊትር አለ፣ ከሚሊ ሊትር ሊትር አለ፣ ከሊትር ጋሎን አለ፣ ጋሎን አለ። አሁን ከዚህ በቀጥታ ወደዚህ ነው እንድን ቀይር እየጠየቀን ያለው፣ እና ይህን ያክል መዝለሉ ከከበደን ማለት ነው በመጀመሪያ ከየት ወደ የት ልዝለል ከጋሎን ወደ ሊትር ልቀይረው። ከጋሎን ወደ ሊትር ልቀይርና ከሊትር እንደገና ወደ ሚሊ ሊትር እመጣለሁ። እሺ፣ አሁን ጋሎኑ ወደ ሊትር፣ አሁንም እዚህ ጋ ጋሎን ትልቅ መስፈሪያ ነው፣ ወደ ሊትር ልቀይር ነው፣ ወደ ትንሽ ማለት ነው፣ ማብዛት ነው። ሁለት ጋሎን ሁለት ሲባዛ አንድ ጋሎን ስንት ነው? በጣም ጥሩ። እስኪ እሷን አንዴ ሾፍ አድርጌ ልምጣ። አንድ ጋሎን ይኸው እዚህ ጋር አንድ ጋሎን 3.78 ሊትር ነው። ስለዚህ 3.78 በሁለት አበዛለሁ ማ 3.78 እሺ ሁለት ሲባዛ 3.78 አምስት እኩል ይሆናል። ይሄን ላብዛ ሶስት ነጥብ ሰባት ስምንት አምስት በሁለት ላብዛ። እሺ ቁልቁል ባበዛ ይሻለኛል። ሶስት ነጥብ ሰባት ስምንት አምስት ሲባዛ በሁለት፣ ሁለት ጊዜ አምስት አስር፣ ዜሮን ጽፌ አንድ አለኝ። ሁለት ጊዜ ስምንት አስራ ስድስት፣ አንድ ጋር አስራ ሰባት፣ ሰባትን ጽፌ አሁንም አንድ አለኝ። ሁለት ጊዜ አራት አስራ አራት፣ አንድ ጋር አስራ አምስት፣ አምስትን ጽፌ አሁንም አንድ አለኝ። ሁለት ጊዜ ሶስት ስድስት፣ ሰባት። ስለዚህ አንዱ ለሶስት ቆጥርና እዚህ ነጥብ አደርጋለሁ ሰባት ነጥብ አምስት ሰባት ሆነው ምን ሊትር፣ ሊትር አሁን ይሄንን ሊትር ደግሞ ወደ ሚሊ ሊትር ለመቀየር አሁንም ወደ ትንሽ ስለሆነ ሲባዛ ሲባዛ ላለች አንድ ሊትር ስንት ሚሊ ሊትር ነው? አንድ ሺ ሚሊሊትር በአንድ ሺ አበዛዋለሁ። በአንድ ሺ ሳበዛ አንድ ሺ ስንት ዜሮዎች አሉት? ሶስት ዜሮዎች አሉት። ስለዚህ እቺ እዚህ ጋር የምታይዋት ነጥብ ሶስት የተዘላለች አንድ ሁለት ሶስት ሰው እዚህ ጋር ዜሮ ይጨመራል። ምን ማለት ነው? 7 5 7 0 ምን ሚሊ 7570 ሚሊ ሊትር ይሆናል። ምዕራፍ 8ን ደግሞ በሚቀጥለው ክፍል ልምጣበት። መምህር ማመር ነኝ። አመሰግናለሁ።